ከ2008 ዓመተ ምህረት ጀምሮ ተግባራዊ ሲደረግ የነበረው የገቢ ግብር አዋጅ 2017 ላይ ተቀይሯል። ከሐምሌ ወር ጀምሮ አዲሱ የገቢ ግብር አዋጅ ተግባራዊ ተደርጓል። እንግዲህ ይህ አዲሱ የገቢ ግብር አዋጅ በተለይ ከግብር አሰባሰብ ጋር ተያይዞ ይነሱ የነበሩ ቅሬታዎችን ለመፍታት ያስችላል የሚል እምነት የተጣለበት ሆኗል። የተለያዩ አዳዲስ አሰራሮችን ያስተዋወቀም ሆኗል። በተለይ ኢትዮጵያ ወደ ዲጂታል ኢኮኖሚ ለምታደርገው ጉዞ መሰል አዳዲስ ስራዎችን ያካተተ መሆኑ ትልቅ አስተዋጽኦ እንዲያበረክት ያስችለዋል ተብሎ ነው የሚጠበቀው። ከገንዘብ ንክኪ ውጭ የሆነ በዲጂታል አማራጭ ወይም ደግሞ ወረቀትንም ጭምር ያላካተተ አገልግሎትን ተቋማት እንዲሰጡም የሚያስችል ነው። ይህ ማለት ደግሞ ተገልጋዮች ከዚህ በፊት ያነሷቸው የነበሩ ቅሬታዎችን፣ ማጭበርበሮችን በተወሰነ መልኩ ይቀርፋል ተብሎም ይጠበቃል። ከዛ ባለፈ አዳዲስ ጉዳዮችንም ያካተተ ነው። ለምሳሌ ከዚህ በፊት የግብር ከፋዮች ደረጃ ነበራቸው። ደረጃ ሀመርሃ ለ እንዲሁም ደግሞ ሀሌታ ውሃ እየተባለ በሚከፍሉት የግብር መጠንድክ ደረጃ ወቶላቸው ነበረ። ሶስቱን ወደ ሁለት በማምጣት አዲሱ የገቢ ግብር አዋጅ ሀ እና ለ ብቻ በሚል ነው የሚያስቀምጠው። ከዛ ባለፈ ዓመቱ መጨረሻ ላይ ነበረ እንግዲህ ግብር የሚሰበሰበው። ያ ደግሞ በብዙ አካባቢዎች ላይ የግብር አሰባሰቡ የተጨናነቀ እንዲሆን ሲያደርግ ቆይቷል። ዜና ኢትዮጵያ ይህንንና ሌሎች ጉዳዮችን አካቶ ዛሬ ከተመልካቾቹ ጋር ቆይታ አድርገዋል። በዶት ስትሪም የማህበራዊ ድረገጽ አማራጮቻችን መከታተል ትችላላችሁ።